አርዕስተ ዜና። የአርባ ምንጭ አጠቃላይ ሆስፒታል ኦክስጅን ማምረቻ ማዕከል ፈጣንና የተሻለ አገልግሎት እየሰጠ መሆኑ ተገለጸ። በብርብር ከተማ አስተዳደር የሕብረተሰቡን የልማት ተጠቃሚነት ለማረጋገጥ በትኩረት እየተሰራ መሆኑ ተገለጸ። የእስራኤል ጦር የቀድሞ የሕግ አማካሪ ሾልኮ ከወጣ የፍልስጤማውያን እስረኞች ቪዲዮ ጋር በተያያዘ ታሰሩ። ሰላም ጠና ይስጥልን ክቡራን ተመልካቾቻችን፣ ይህ የጋሞ ቴሌቪዥን ነው። ከጋሞ ቴሌቪዥን የሰዓቱን ዜና 42 ይዤ ቀርብ ያለው ሲራክ ሳህለ ነኝ። በቅድሚያም ባጫጭር ወደምናያቸው ዜናዎች ይሸጋገራለሁ። በደቡብ ኢትዮጵያ ክልል የኮሪደር ልማት በሀያ ከተሞች ተግባራዊ መደረጉን የክልሉ ከተማና መሰረተ ልማት ቢሮ ገለጸ። በስድስቱም የክላስተር ከተማዎች የወንዝ ዳርቻ ለማልማት የእቅድና ተግባር ስራ መጀመሩንም ቢሮው አስታውቋል። የደቡብ ኢትዮጵያ ክልል ከተማና መሰረተ ልማት ቢሮ ምክትል ኃላፊ ወይዘሮ የምስራች ገመዴ እንደገለጹት በክልሉ ከሚገኙ አርባ አንድ የከተማ አስተዳደሮች ሀያዎቹ የኮሪደር ልማት ስራን ተግባራዊ በማድረግ ላይ ናቸው። በክልሉ ከሚገኙ አርባ አንድ ከተማ አስተዳደሮች ሶስቱ የሪጂዮ ፖሊስ ከተሞች፣ አምስት ከተሞች በፈርጅ አንድ፣ አምስት ከተሞች በፈርጅ ሁለትና ቀሪ 28 የሚሆኑት ደግሞ በፈርጅ ሶስት ደረጃ እንደሚገኙ ጠቁመዋል። የክልሉ መንግስት ኮሚኒኬሽን አገልግሎት እንደዘገበው በ2018 በጀት ዓመት የመጀመሪያው ሩብ ዓመት ከ6 ቢሊዮን ብር በላይ ገቢ መሰብሰቡን የክልሉ ገቢዎች ቢሮ አስታወቀ። በደቡብ ኢትዮጵያ ክልል ገቢዎች ቢሮ ምክትል ኃላፊና የታክስ ሕግ ማስከበር ዘርፍ ኃላፊ አቶ ነፃነት አካለ ወልድ እንደተናገሩት በ2018 በጀት ዓመት የመጀመሪያው ሩብ ዓመት 7.3 ቢሊዮን ብር ለመሰብሰብ ታቅዶ ከ6 ቢሊዮን ብር በላይ ገቢ መሰብሰቡን ገልጸዋል። በበጀት ዓመቱ ከመደበኛ ከማዘጋጃ ቤቶች ከገጠ የገጠር መሬት መጠቀሚያ እንዲሁም ከእርሻ ስራ 38 ቢሊዮን ብር ግብር ለመሰብሰብ ታቅዶ እየተሰራ እንደሚገኝም ተናግረዋል። በመጀመሪያ ሩብ ዓመት 185 ሚሊዮን ውዝፍ ገቢ ለመሰብሰብ ታቅዶ 163.3 ሚሊዮን ብር ውዝፍ ገቢ መሰብሰቡን አቶ ነጻነት አረጋግጠዋል። 2936 አዳዲስ ግብር ከፋዮችን ወደ ታክስ ህግ ማስገባት መቻሉንም አንስተዋል። የደረጃ ሀሌታ ውሃ ግብር መክፈያም ጥቅምት 30 2018 ዓ ም እንደሚጠናቀቅ አስረድተዋል። በ2018 ዓ ም በ4 ሚሊዮን ሄክታር መሬት ላይ የተፈጥሮ ሀብት ጥበቃ ሥራ ለመስራት ማቀዱን የግብርና ሚኒስቴር አስታወቀ። በግብርና ሚኒስቴር የተፈጥሮ ሀብት ልማት ጥበቃና አጠቃቀም ሥራ አስፈጻሚ አቶ ፋኖሴ መኮንን ለጋዜጣ ፕላስ እንደገለጹት በ21ሺ ተፋሰሶች ላይ የተፈጥሮ ሀብት ጥበቃ ሥራ ይሰራል። በተፈጥሮ ሀብት ጥበቃ ሥራውም አራት ሚሊዮን ሄክታር መሬት ይሸፈናል ብለዋል። እንደ ክልሎች ተጨባጭ ሁኔታ ከ30 እስከ 60 ቀን የሚቆይ የአፈርና የውሃ ጥበቃ ሥራ እንደሚከናወን ጠቁመዋል። በየዓመቱ በአማካኝ 14 ሚሊዮን ህዝብ በተፈጥሮ ሀብት ጥበቃ ሥራ እንደሚሳተፍ ጠቅሰው የሕዝቡ ተሳትፎ በገንዘብ ሲተመን 17 ቢሊዮን ብር ያወጣል ነው ያሉት። የዘንድሮው የተፈጥሮ ሀብት ጥበቃ ስራ እንደ ሀገር በንቅናቄ ከጥር ወር ጀምሮ የሚጀመር ሲሆን የተፈጥሮ ሀብት ጥበቃ ስራን ለመጀመር የቅድመ ዝግጅት ስራ እየተሰራ ነው ሲሉ ጠቁመዋል። በኢትዮጵያ ሀገራዊ ምክክር ጉባኤ ከአራት ሺህ በላይ ሰዎች እንደሚሳተፉ የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፈን አርአያ ገለጹ። ኮሚሽነሩ ለአዲስ ዘመን ጋዜጣ እንደገለጹት ባለፉት ዓመታት አስራ አንድ ክልሎች ላይ አጀንዳ የማሰባሰብ ስራው ተከናውኗል። በአሁኑ ወቅት ደግሞ በውጭ ሀገራት ከሚኖሩ ኢትዮጵያውያን ጋር በበይነ መረብ እና በገጽ ለገጽ አጀንዳ የማሰባሰብ ሥራ እየተካሄደ ይገኛል ብለዋል። አጀንዳዎቹ ከተለዩ በኋላ ለሀገራዊ ምክክር ጉባኤ እንደሚቀርቡም ተናግረዋል። እያንዳንዱ ወረዳ፣ ክልል፣ ፌዴራል ተቋማት በሀገራዊ ምክክር ጉባኤ ተወካይ የሚኖረው መሆኑንም ጠቅሰዋል። የተወደዳችሁ ክቡራን ተመልካቾቻችን እየተከታተላችሁን ስለሆነ ከልብ እናመሰግናለን። እየተከታተላችሁ ያላችሁት ከጋሞው ቴሌቪዥን ወደ እናንተ የሚደርሰውን ዜና አርባ ሁለት ነው። በማስከተል በዝርዝር ወደምናያቸው ጉዳዮች እናመራለን። የአርባ ምንጭ አጠቃላይ ሆስፒታል ኦክሲጅን ማምረቻ ማዕከል ፈጣንና የተሻለ አገልግሎት እየሰጠ መሆኑ ተገለጸ። ይመኙሻል ዮሴፍ በዚህ ጉዳይ ላይ ተጨማሪ አላት። ከዚህ ቀደም የኦክሲጂን ሕክምና አገልግሎት ባለመኖሩ ለህሙማን ተገቢውን እርዳታ ለመስጠት ተግዳሮት እንደነበር የሚገልጹት የአርባ ምንጭ አጠቃላይ ሆስፒታል ስራ አስኪያጅ ዶክተር አምባቸው ዱማ ናቸው። ሆስፒታሉ ለኦክሲጂን ግዢ ከ1 ነጥብ 5 ሚሊየን እስከ 2 ሚሊየን ብር ወጪ ያደርግ እንደነበር ነው ዶክተር አምባቸው ያስታወሱት። አክለውም የኦክስጅን ማምረቻ ማዕከሉ መቋቋም የተቋሙን አገልግሎት አሰጣጥ ፈጣንና የተሻለ ማድረጉን ነው የገለጹት። የኦክስጅን ማምረቻ ማሽኑ እኛ ተቋም ላይ ተተክሎ አገልግሎት ከመጀመሩ በፊት በጣም ብዙ ችግሮች ነበሩ ሲከሰቱ የነበሩት ማለት ነው። ይሄ ኦክስጅን ከአዲስ አበባ ከጮራ ኦክስጅን ማምረቻ ነው የሚመጣው የሚገዛው ከዛ ጋር ተያይዞ ኦክስጅን እዚህ ሊያልቅ ስል ሊላካል ስለዚህ ይሄ ታካሚ ኦክስጅን እየደረሰ ነው እንዲሁም ተብሎ እየታሰበ ግን ይህን ኦክስጅን ሳያገኙላ ህይወቱ ሊያልፍ ይችላል ማለት ነው እና እንደዚህ አይነት ብዙ ችግሮች ነበሩ በተለይ ስለዚህ ከዛም አልፎ ከወጪ አንጻርም እንደ ተቋም እንግዲህ ከአዲስ አበባ በአይሱዚ ነው የሚመላለሰው ስለዚህ ደርሶ መልስ ትራንስፖርት ምን ያክል ወጪ እንደሚያወጣ ግልጽ ነው። ከዛም ኦክሲጂኑም ተገዝቶ ነው የሚመጣው። ኦክሲጂን የሚያመላልሰው ባለሙያ አለ። ያን ያን ወጪም ስናይ በጣም ከፍተኛ የሆነ በአመት እስከ 1.5 ሚሊዮን እስከ ሁለት ሚሊዮን ያክል ወጪ ይወጣ ነበር። የማምረት ስራው ከተጀመረ አንድ ዓመት ከስምንት ወራት እንዳስቆጠረ ገልጸው በየቀኑ እስከ መቶ ሊትር በሆስፒታሉ እንደሚመረት ተናግረዋል። ከ24 በላይ የጤና ተቋማትም ሆስፒታሉ በሚመረተው ኦክሲጅን ተጠቃሚ መሆናቸውን ገልጸዋል። የኦክሲጅን ማምረቻ ማሽኑ እኛ ተቋም ላይ ጤና ሚኒስትር ከቻይ የሚባል ድርጅት ጋር በመሆን ሆስፒታላችን ላይ እንዲተከል አድርጓል። ይህ ማሽኑ እኛ ተቋም ላይ ተተክሎ አገልግሎት ከጀመረው ኦልሞስት አመት ከወደ ስምንት ወር ዘጠኝ ወር አካባቢ ይሆናል ማለት ነው። በዚህ ጊዜ ሁሉ ግን ያለምንም መበላሸት ያለምንም መቆራረጥ ቀን ከሌሊት አገልግሎትን ኦክሲጂን ማምረት አገልግሎቱን እየሰጠ ይገኛል ማለት ነው። ስለዚህ ይሄ በጣም ጥሩ ነገር ነው። በተለይ ደግሞ ይሄ ኦክሲጂን ማምረት አገልግሎቱ ለእኛ ተቋም ብቻ አይደል፣ ወደ ሀያ አራት ተቋማት አሉ በእኛ ስር በዛው ልክ ይሄ እኛ ተቋም ላይ ስራ የጀመረው ኦክሲጅን ማምረቻ ማሽን ለእኛ ተቋም ብቻ አይደለም፣ ለእኛ ዞን ሕዝብ ብቻ አይደለም። በጣም ከብዙ ዞኖች እንዲሁም ከብዙ ክልሎች ለሚመጡ ተገልጋዮች ወይም ከዛ ላሉ ጤና ተቋማት ይህንን የኦክሲጅን አገልግሎትን ይሰጣል ማለት ነው። የሆስፒታሉ ዋና ሜዲካል ዳይሬክተር ዶክተር አዲስ ተስፋዬ በበኩላቸው ሆስፒታሉ ለአጎራባይ ዞኖችም ጭምር በቂ ኦክሲጅን እያቀረበ መሆኑን አስረድተዋል። ማህበረሰቡ አገልግሎቱን በቅርበት ማግኘቱ ላላስፈላጊ ወጪና እንግልት እንዳይዳረግ ማገዙን አብራርተዋል። ከዚህ ቀደም ከአዲስ አበባ ነብ ተጭኖ የሚመጣው አሁን ግን ለራሳችንም ብቻ ሳይሆን ለሌሎች ወደ ሀያ አንድ መዋቅሮች ከኛ እንዲወስዱ በዙሪያችን ያሉ ሌሎችም ጤና ጣቢያዎች፣ ፕራይመሪ ሆስፒታሎች ከኛ እንዲገለገሉ እያደረግን ያለ ነው ረጅም ርቀት ወደ ሌላ አካባቢ የሚሄዱ ታካሚዎችን ወደዚህ አድርገናል። ሌላው ደግሞ እዚሁ በመረቱ ምክንያት ተገልጋዮች በቅናሽ ዋጋ ኦክሲጅን እንዲያደርጉ አድርገናል። አቅራቢያችን ላሉ ጤና ተቋማትም ከኛ እንዲወስዱ አድርገን ያው ረጅም መንገድ ተጉዞ የሚያስመጡትን ኦክሲጅን በቅርቡ ከኛ እያገኙ ነው ያሉት የካምባ የመጀመሪያ ደረጃ ሆስፒታል የዘርፉ አስተባባሪ የሆኑት አቶ ፍራሽ ፊዳ እንደገለጹት ከዚህ ቀደም ሲል ለሕክምና አገልግሎት የሚውለውን ኦክሲጅን በቅርበት ባለመኖሩ ወደ ሌላ አካባቢ መሄድ ይጠበቅባቸው እንደነበር ያስታውሳሉ። በቅርበት ማግኘት መቻሉ የህክምና አገልግሎቱን ቀልጣፋ እንዲሆን ያስችላል ይላሉ። ኦክሲጂን ፕላንቱ እዚህ አርባ ምንጭ አጠቃላይ ሆስፒታል ሳይጀምር በፊት አዋሳ ሁለትና ሶስት ቀን ከዛም በላይ መንገድ ላይ አድረን ጭነቱም ከባድ ስለሆነ ጎማ ይቦካል፣ ያልተፈለገ ወጪ እናወጣለን ግን አርባምንጭ አጠቃላይ ሆስፒታል ላይ ኦክሲጂን ፕላንቱ መኖሩ ከፍተኛ የህብረተሰቡን ችግር የፈታ መሆኑና ስለዚህ እዚህ አካባቢ ኦክሲጂን ፕላንቱ መኖሩ ትልቁን የህዝባችን ችግር ፈተዋል የሚል ሀሳብ አለኝ። በብርብር ከተማ አስተዳደር የህብረተሰቡን የልማት ተጠቃሚነት ለማረጋገጥ በትኩረት እየተሰራ መሆኑ ተገለጸ። ከተማ አስተዳደሩ እያከናወናቸው ያሉ የልማት ፕሮጀክቶች የከተማዋን እድገት እያፋጠኑ መሆኑን የከተማዋ ነዋሪዎች ተናግረዋል። ለፍቅሩ ቢሰዋ ዘገባ ፋሲካ ጸጋዬ በከተማ አስተዳደሩ የተጀመሩ የልማት ስራዎችን አጠናክሮ ለማስቀጠል እየተሰራ መሆኑን የብርብር ከተማ አስተዳደር ከንቲባ አቶ አብርሃም አይካ ይገልጻሉ። ከተማችን ተጨባጭ ሁኔታ ልማትና የመልካም አስተዳደር ስራዎችን በዋናነት የህዝብ ልማት ተጠቃሚነት፣ የልማት ተደራሽነትን ለማረጋገጥ ከመቸውም ጊዜ በላይ አቅደን እየሰራን የምንገኝበት ወቅት ነው ይህ ማለት ከፓርቲያችንም ሳብብ የህዝብ ፍላጎቶችን ማሟላት በጊዜ ለመንፈስ መስራት እንዳለበትና ከተማችንም እየዘመነች ከተማ እንድትሆን ለነዋሪዎች ምቹ ከተማ እንድትሆን ተግተን መስራት የሚሻበት ጊዜ ላይ ነው የምንገኘው። የኮሪደር ልማትን ጨምሮ ሌሎች የመሰረተ ልማት ስራዎችን በማጠናከር የህብረተሰቡን ተጠቃሚነትን ለማረጋገጥ ትኩረት መሰጠቱን ነው አቶ አብርሃም ያስረዱት። ከተማችን ላይ የሚሰሩ የተለያዩ የልማትና የመልካም ማስተዳደር ስራዎች ውስጥ መንገድ ቀጠና ከቀጠና ጋር ሰፈርን ከሰፈር ጋር በዋናነት አገልግሎት ሰጪ ተቋማትን የሚያስተሳስር እንደመሆኑ መጠን ብዙ የልማት ብዙ የመንገድ ስራዎች መሰራት እንዳለበትና እየሰራን እንገኛለን። ይህን የምንሰራው አንደኛው ጠጠር መንገድ ነው። በአንድ ጊዜ በሁሉም ቦታ ላይ የተሟላ ኮብልስቶን ማድረስ ባይቻልም ጠጠር መንገድ መሰራት እንዳለበት አክልን እየሰራን እንገኛለን። ኮሪደር ልማት አኳያ ከተማ ከሌሎች ከተሞች ፈርጅ ሶስት ብትሆንም አሁን ካለችው ከማደቅ አቅሟና ፍላጎት ፍላጎቱ አንጻር ስናይ በርካታ ስራዎች የመስራት እቅድ ይዘን ገብተን ኮሪደር ልማት መሰራት እንዳለብን ከማህበረሰቡ ጋር ተግባብተን ወደዚህ ስራ ገብተን አንዱ የኮሪደር ሙሉ ኮምፖነንትን እያያዘ ስራ ሰርተናል። ይህም የመንገድ ዳር ማብራትን ያስገባን አንዱ ከኮሪደር ጋር የሚያስታስር ነው። እግረኛ መንገድ አንድ ከኮሪደር ኮምፖነንት ውስጥ አንዱ ነው። ሌላው የሳይክል መሄጃም አይነ ስውራን የሚሄዱበት ግሪን ኤሪያዎች፣ እዚያ አካባቢ ሳር የሚተከልበት፣ ችግኝ የሚተከልበት ቦታዎችን ለይተን ወደ ሶስት መቶ በላይ ሜትር ሙሉን በሙሉ የኮሪደር ጽንሰ ሀሳብ ወደ ተግባር የቀየርንበት ሁኔታዎች አሉ። አንዱ ከተማችን እና ዘመን ብለን ከያዝናቸው ፕሮጀክቶች ውስጥ የሚባለው ይሄ ነው። እነዚህ ስራዎችን ባጠናክርን ልክ የህብረተሰቡን ተጠቃሚነቱን እናረጋግጣለን። የህብረተሰብ የልማት ተደራሽነትም በዛ ልክ ምላሽ እየሰጠን እንደምንሄድ የሚያሳዩ ነገሮች ናቸው። የብርብር ከተማ አስተዳደር ማዘጋጃ ቤታዊ አገልግሎት ኃላፊ አቶ አሰፋ ቡቻ በህብረተሰብ ተሳትፎ ከተማዋን የማስዋብ ስራ እየተከናወነ መሆኑን በመግለጽ በዚህም ለዜጎች የስራ እድል መፍጠር መቻሉን ጠቁመዋል። ከተማዋን ጽዱ ውብና ማራኪ ለማድረግ የተለያዩ ጥረቶች እየተደረጉ ናቸው። በሂደቱም የህዝቡን የልማትና የመልካም አስተዳደር ጥያቄዎችን ደረጃ በደረጃ ለመፍታት ማዘጋጃ ቤት አገልግሎት ከከተማ አስተዳደሩ ጋር በመቀናጀት የጀመራቸው ስራዎች አሉ። ከተማ ሊለማ የሚችለው በባለሀብት በህብረተሰብ ተሳትፎ ስለሆነ ይህንን በታቀደ መንገድ እየሰራን ነው። ኮሪደር ልማት ስራዎች አኳያ በእኛ ደረጃ እንደ ጅማሬ ጥሩ ደረጃ ላይ ያለ ነው። ጀመርን እንጂ አላጠናቀቅንም። የኮሪደር ስራውን አጠናክረን እንቀጥላለን። ውጤቱን እያየን ነው። ከተማው ትንሽ ጀምረን አሁን ህብረተሰቡ በጣም ውስጡ ላይ ያለው ሌሎች ከተማ ላይ ያየነው ነገር በእኛ ከተማ እንዲተገበር በጣም ከፍተኛ ፍላጎት አለ። ህብረተሰቡ ለምን አይጀመርም? ለምን አይ ተጠናክሮ አይቀጥልም የሚል ሀሳቦችንም እያቀረበ ነው እና በእኛ ደረጃ የመጀመሪያውን ፌስ ስራ ጀምረናል። ሌሎች ቦታዎች ላይ ለመቀጠል ፕላን ይዘን እንዳለን እንዲያዝ ነው ያው ይሄ ስራ ሲሰራ በጣም ሀብት ይጠይቃል። የህዝቡን ተሳትፎ፣ የባለሀብቱን ተሳትፎ የሚጠይቅ ስለሆነ እሱን አቀናጅተን በእቅድ ደረጃ ለማሳተፍ ከተማ አስተዳደሩ ጋር በመቀናጀት እንተገብራለን። ከተማው እየተከናወኑ ያሉ ፕሮጀክቶች የከተማውን ገጽታ እየቀየረ መምጣቱንና የህብረተሰቡን የልማት ተጠቃሚነትን እያረጋገጠ መሆኑን የሚናገሩት ደግሞ የብርብር ከተማ አስተዳደር ፋይናንስ ጽህፈት ቤት ኃላፊ አቶ አባተ ኮሬ ናቸው። ከተማ አስተዳደሩ ተሻለ አገልግሎት ለህዝቡም ለማህበረሰቡን ለመስጠት መንግስት ለምን ከመንግስት ህዝቡ ሊቀበል የሚገባውን በምቹ በጥሩ ሁኔታ ለመስጠትም ከተማ ውስጥ ጠጠር ብተናዎች፣ ኮብል ስቶን ምንጣፎች አሉ በየቀበሌያት ደግሞ እንደዚህ ጠጠር አልብሰን ደረጃውን የጠበቀ ጠጠር አልብሰን ከጭቃ ከጎርፍ እንዳይቸገሩ ህዝብ የማድረግ ስራውን እየሰራን እንገኛለን አጠቃላይ ትኩረታችን መሰረተ ልማትና ቢሮ ማስዋብ ላይ ብቁ አገልግሎት ለመስጠት ያስቻል ዘንድ እነዛ ነገሮችን እያሟላን እንገኛለን ከተማ አስተዳደሩ እያከናወነ ያለው የልማት ፕሮጀክቶች የከተማውን እድገት እያፋጠነ መሆኑን የከተማው ነዋሪዎች ይገልጻሉ አካባቢው በጣም አሰራሩም ጥሩ ነው እንዳየሁት ከሆነ በእኔ እድሜ ደረጃ እስካለው ድረስ ያየሁት በጣም ቆንጆ ነው። እንደ ከተማ አስተዳደር ያው ይሄን መሰለ ቤት ሲገነባልን በጣም በስፋት ቁጭ ብለን ስራችን ለመስራት ለተገልጋዮችም ጥሩ ምላሽ ለመስጠት ብዙ ሰው ይመጣ ብዙ ባለሙያዎች ብዙ እንደ ከተማ አስተዳደርም እንደ ማህበረሰብ ብዙ ሰዎች ተገልጋዮች እኛ ጋር በሚመጡበት ጊዜ መልስ ለመስጠት ስራ በጋራ ለመስራት የቢሮ ጥበት በጣም ሲያስቸግረን ነበረና አሁን ይሄ ቤት ደግሞ ሲያልቅ ጊዜ ቆንጆ ቆንጆ ስራዎችን ሰርተን ለማህበረሰቡ ያለውን የአገሪቱን የብልጽግናውንም እሳቤ ከግብር ለማድረስ ይጠቅመናል ብለን እናስባለን። ክቡራን ተመልካቾቻችን እየተከታተላችሁ የምትገኙት ከጋሞ ቴሌቪዥን ወደ እናንተ የሚደርሰውን ዜና 42 ነው። በማስከተል ከውጭ ወዳገኘናቸው ዜናዎች ይሸጋገራሉ። የእስራኤል ጦር የቀድሞ የህግ አማካሪ ሾልኮ ከወጣ የፊልስጤማውያን እስረኞች ቪዲዮ ጋር በተያያዘ ታሰሩ። ለቢቢሲ ትንታኔ ዘገባ የአምላክነሽ ተረፈ ሜጀር ጀነራል ይፋቶ መሪሩ ሸርሚ ፎርኮ ለወጣው ቪዲዮ ሙሉ ኃላፊነት እወስዳለሁ ሲሉ የህግ ጉዳዮች አማካይ የሆነው ያገለገሉበት ከነበረው የእስራኤል መከላከያ ኃይል የለቀቁት ባለፈው ሳምንት ነበር። ከስራ መልቀቃቸውን ተከትሎም መከላከያ ሚኒስትሩ ካትዝ ድርጊታቸውን አውግዘዋል። የእስራኤልን መከላከያ ኃይል ወታደሮችን የሚያጠለሽ ማንኛውም ሰው የጦሩን የደንብ ልብስ ለመልበስ ብቁ አይደለም ብለዋል ካትስ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ እሁድ እለት የዩሩሻልሚ ጉዳይ እስራኤል ከተመሰረተች ጊዜ ወዲህ የተፈጸመ የህዝብ ግንኙነት አስከፊ ጥቃት ነው ሲሉ የመከላከያ ሚኒስትሩን ሐሳብ አስተጋብተዋል። ይህን ካሉ ከሰዓታት በኋላም ነው ጄኔራል ቶመር ዩሩሻልሚ መጥፋታቸው በእስራኤል መገናኛ ብዙኃን የተነገረው። ይህም ወደ አሳዛኝ ክስተት ሊያመራ ይችላል የሚል ስጋትን ፈጥሮ ነበር። በስፋት ፍለጋ የተጀመረ ሲሆን ከበርካታ ሰዓታት በኋላም በስፋት ፍለጋ ከተጀመረ ከበርካታ ሰዓታት በኋላ በባህር ዳርቻዋ ሄሪዚሊያ በሰላም እና በጥሩ ጤንነት መገኘታቸውን ፖሊስ አስታውቋል። ምሽቱንም የፖሊስ ቃል አቀባይ ቪዲዮ ሾልኮ ከመውጣቱ ጋር በተያያዘና በሌሎችም የወንጀል ድርጊቶች የተጠረጠሩ ሁለት ግለሰቦች በቁጥጥር ስር መዋላቸውን ገልጿል። ሁለቱ ግለሰቦች ጀኔራል ቶመር ይሩሸርሚና የቀድሞ የጦር አዛዥ ጠበቃ ኮሎኔል ማታን ሶሎሞሽ መሆናቸውን የእስራኤል መገናኛ ብዙሃን ዘግበዋል። እሁድ ዕለት ዩሩሻልሚ መጥፋታቸው መነገሩን ተከትሎ ሁኔታዎች መልካቸውን ለውጠው የነበሩ ሲሆን ፖሊስ በሰሜን ቴሊያቪቭ የባህር ዳርቻ ለሰዓታት ፍለጋ አካሂዷል። ከዚያም በኋላ የቀድሞ ከፍተኛ የሕግ አማካሪዋ በሕይወት መገኘታቸውንና ወደ እስር ቤት መወሰዳቸውን ፖሊስ ገልጿል። በእስራኤል የዜና ቻናል ባለፈው የአውሮፓውያኑ ዓመት ነሐሴ ወር ላይ የተላለፈው ቪዲዮ በደቡብ እስራኤል በሲርቴማን የጦር ሰፈር የሚገኙ ተጠባባቂ ወታደሮች አንድን እስረኛ ወደ ጎን ሲወስዱ የሚያሳይ ሲሆን ሲደበደብና በስለት ሲወጋ እንዳይታይ የፖሊስ ጋሻዎች ሲከላከሉ ያሳያል። እስረኛው የከፋ ጉዳት አጋጥሞት ሕክምና ሲደረግለት ነበር። አምስት ተጠባባቂ ወታደሮችን በእስረኛው ላይ ጥቃት በመፈጸምና ከባድ የአካል ጉዳት በማድረስ ክስ ቀርቦባቸዋል። እነርሱ ግን ክሱን ውድቅ ያደረጉ ሲሆን ስማቸውም አልተጠቀሰም። እሁለትም ከአምስቱ መካከል አራቱ ፊታቸው እንዳይታይ ከልለው ከጠበቃዎቻቸው ጋር በእስራኤል ከሚገኘው ጠቅላይ ፍርድ ቤት ውጭ በተካሄደ ጋዜጣዊ መግለጫ ላይ ተገኝተዋል። ጠበቃዎቻቸውም ክሱን ውድቅ እንዲደረግ ጠይቀዋል። የቀኝ ክንፍ እርዳታ ድርጅት ሆነው የሚሰሩት ጠበቃ አዲኬድር ደንበኞቻቸው በሀሰተኛ አድሏዊ በሆነና ሙሉ ለሙሉ ለተቀነባበረ የህግ ሂደት እንደተዳረጉ ገልጸዋል። የቀድሞዋ ከፍተኛ የህግ አማካሪ ጉዳይ በእስራኤል ልዩነትም ፈጥሯል። በአንድ በኩል የቪዲዮ መውጣት የእስራኤልን ጦር ስም ማጥፋት ነው በሚል የተወገዘ ሲሆን የአገር ክህደትን የሚያደርስ ወንጀል ሆኖም ተቆጥሯል። በሌላ በኩል ደግሞ ጄኔራል ቶመር ዩሩሸልሚ ቪዲዮ እንዲለቀቅ የወሰኑት ውሳኔ ኃላፊነታቸውን መወጣታቸውን የሚያሳይ እንደሆነም ታይቷል። ከዚህም በተጨማሪ ቪዲዮ ከመስከረም 2016ቱ የሀማት ጥቃት ወዲህ ፍልስጤማውያን እስረኞች ላይ በደል እየደረሰ መሆኑን በተመለከተ ከዚህ ቀደም በወጡ ዘገባዎች ጠንካራ ማስረጃዎች ሆኖ ታይቷል። የተባበሩት መንግስታት ኮሚሽን ባለፈው አመት ባወጣው ሪፖርት ከጋዛ የተወሰዱ በሺዎች የሚቆጠሩ ህጻናትና አዋቂ እስረኞች ለሰፊና ስልታዊ በደል፣ አካላዊና አእምሯዊ ጥቃት እንዲሁም ወሲባዊና ጾታዊ ጥቃት መጋለጣቸውን ይፋ አድርጎ ነበር። የተፈጸሙ ድርጊቶች በሰብአዊነት ላይ የተፈጸመ ወንጀል የሆነ ስቅይት፣ የጦር ወንጀል የሆነ የመድፈር እንዲሁም ሌሎች የወሲባዊ ጥቃት አይነት እንደሆኑም ገልጸዋል። የእስራኤል መንግስት የቀረው የተደረቡበትን ውንጀላዎች ውድቅ አድርጓል። በዓለም አቀፍ የህግ ስታንዳርድ ለመመራት ያለውን ሙሉ ቁርጠኝነትን በአጽንኦት አንስቷል። በእያንዳንዱ አቤቱታ ላይም ጥብቅ ምርመራ እንደሚያካሄድ አስታውቋል። መረጃው የቢቢሲ ነው። የአርባ ምንጭ አጠቃላይ ሆስፒታል ኦክሲጅን ማምረቻ ማዕከል ፈጣንና የተሻለ አገልግሎት እየሰጠ መሆኑ ተገለጸ። በብርብር ከተማ አስተዳደር የህብረተሰቡን የልማት ተጠቃሚነት ለማረጋገጥ በትኩረት እየተሰራ መሆኑ ተገለጸ። የእስራኤል ጦር የቀድሞ የህግ አማካሪ ሾልኮ ከወጣ የፊልስጤማውያን እስረኞች ቪዲዮ ጋር በተያያዘ ታሰሩ። የሚሉት ለሰዓቱ ያዘጋጀናቸው የዜና አርባ ሁለታችን አርዕስተ ዜናዎች የነበሩ። በእኔ በኩል አበቃው። ከቀሪ የጋሞ ቴሌቪዥን ዝግጅቶች ጋር መልካም ቆይታ። ጤና ይስጥልን።